አቤት አቤት፣ የዱባይ መንፈስ ወደ ሳውዲ ተጋባ መሰለኝ። ሰላም አሌይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ያሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብ አለሚን፣ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቱብ ቻናል አዳስ ሆናችሁ ላይክ እና ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንግዲህ መግቢያዬ ላይ እንዴት ትመለከታችሁት፣ ያው ክስ መጥቷል ማለት ነው። የሳውዲ ቅመሞች እንግዲህ እየተካሰሱ ነው። አለኩል ህሊም። በነገራችን ላይ እዚህ ማወቅ ያለባችሁ ነገር፣ እኛ እዚህ ሳውዲ ላይ የምንኖር ኢትዮጵያኖች ስላላወጣን ስለማይወጣ ነው እንጂ በካሜራ ስለማይወጣ ነው እንጂ ከዱባይ እጥፍ እጥፍ ይሆናል። ምክንያቱም አብዛኛው ህገ ወጥ ያለው ሳውዲ አረቢያ ላይ ነው። አብዛኛው እህቶች ደግሞ የሚባሉትም ሳውዲ አረቢያ ላይ ነው። ግን ዱባይ ላይ ይወጣል ትንሹም ትልቁም ማለት ነው። ሳውዲ ላይ ግን የሚያወጣ የለም የሚያወጣ የለም ነው እንጂ ከዱባይ በጣም ይበልጣል። በጣም ዙልም አለ በእህቶች ላይ ማለት ነው። በጣም በጣም ግፍ አለ። እንደው ምን ነው በሌላ ሰው እንኳን ግፍ ቢሆን ማለት በበአድ ብትገፉ ችግር የለውም። ግን ደግሞ የሚያመው ነገር የራሳችሁ የራሳችሁ ኢትዮጵያ የሆነ ወገናችሁ ሲበድላችሁ ደግሞ ያማል እና በተለይ በቤት ኪራይ። እኔም አንዳንዴ ቤቱን ራሱ የራሳቸው ግርግዳው የራሳቸው ይመስላቸዋል። በነገራችን ላይ ሳውዲ አረቢያ ላይ እኮ ሲኖሩ ሀያ ሰላሳ ሀምሳ ሴት ይሰበስቡና እነሱ በነፃ ነው በቃ ማሻላ እንትን እየተጠቀሙ ነው የሚኖሩት። ግን ጠባያቸው ግን ጠባያቸው በቃ እንዴት እንደሚያደርጋቸው አንድ ክብር ያለ እኔ እንጃ ክብር ያላቸው ምንክን በቁጥር ከመቶ አስር ሊሆኑ ይችላሉ። ሴቶች ተሰብስበው ለሚካፍሉት የቤት ኪራይ እንኳን እንዴት እንደሚያደርጋቸው፣ እንዴት እንደሚያብጠረጥራቸው፣ ስንት ስንት አይነት ግፍ አለ። እኔ እውነት እኛ ኢትዮጵያውያኖች እኔ እንደው አንዳንዴ የሆነ በቃ እኔ ምን አይነት ባህሪ እንዳለን ራሱ አላውቅም። ውሻ ነን እኛ ኢትዮጵያውያኖች ስንባል ውሾች ውሾች ነን። ለራሳችን ዜጋ ክብር የለን፣ ለራሳችን ክብር የለን። በቃ ለገንዘብ ለገንዘብ በቃ ሀብታም ለመሆን አብዛኛው ሳውዲ ላይ የሚኖር ባላይ ቃማኔ ባይ ምናምን ምናምን አውዙ ቢላህ ሚንሸጣን ሮጅ የሚሰራው ግፍ እኮ ግፍ አይደለም። ግን ችግሩ የዱባይ ይወጣል የሳውዲ አይወጣም። እውነት ግን አንድ ቀን ሁሉንም ሳውዲ ላይ ያለውን እዚህ የሚሽለጠለጡ የሴት ገንዘብ የሚበሉ ሰዎችም ወንድም ሆነ ሴትም አንድ ቀን ይጋለጣል። እንሻላ አላህ ራሱ ያጋለጣቸዋል። ወይ በትዳር ትዳራችሁ በረካ የለው። የሰው ባ ያለበት ህይወት ሲጀመር አንድ በረካ አታገኙበትም፣ አንድ ደስታ አታገኙበትም። ምክንያቱም ለእናንተ ደስታችሁ ምናችሁም፣ ሀዘኑ ራሱ እንኳን ጣም የሚኖረው የእምነቴ ነው ምላችሁ በሀቃችሁ ሰርታችሁ ሰውን ሳትበድሉ በድሉ ሰውን ሳትዞልሙ የኖራችሁት ህይወት ነው። በጣም የሆነ ደስ የሚላችሁ ነገር ሰው አበድሯችሁ ብርም ተበድረው አበድረውም ወስደው በየየ ነው የእህቶች ብር የሚመለሰው፣ በውታ ነው የሚመለሰው። በቃ እነሱ የበላይ፣ እነሱ ንጉስ። በነገራችን ላይ የሰው ሀገር የሰው ነው። ነገር ግን እርስ በርሳችን ብንዋደድ፣ ብንስማማ፣ ብንተጋገዝ፣ የአንድኛችንን ችግር አንድኛችን ብናይ፣ ተጠቃሚዎቹ ግን እኛ ነን። ለምን የእነዚህ እህቶች ነገ አንድ ነገር ብትሆኑ፣ ቅድሚያ የሚደርሱት እነዚህ እህቶች ናቸው። እኛው እኛው ነን። ላለው ማሽቃበጥ አይሰራም። ላለው ማሽቃበጥ ማለት ነው እና ደግሞ ሀቀኛ ብትሆኑ መልካም ነው። ሀቀኛ ብትሆኑ መልካም ነው። ጥቅሙ ለራስ ነው። ዛሬ ያግበሰብሳችሁ ገንዘብ ነጋ ላፊ ይጠይቃችኋል። ከየት እንዳመጣችሁት ከየት አባታችሁ እንዳመጣችሁ ትጠይቁበታላችሁ። አብዛኞቻችሁ ሳውዲ አረቢያ ላይ የምትዘፈዘፉት የሴቶች የሴቶችን ገንዘብዬ አደራ ትሰጣላችሁ፣ ታስቀምጣላችሁ፣ ታጠፋላችሁ፣ ወይ ቤት ትገዛላችሁ፣ ወይ ቦታ ትገዛላችሁ፣ የሆነ ነገር ታደርጋላችሁ። ከዛም በኋላ እህቶች ብራን ሲሏችሁ ብሬን ሲሉ በቃ ውታ ጻብ ምናባሽ ታመጫለሽ፣ አስይዝሻለሁ፣ እንደዚህ አረግሻለሁ፣ እንደዚህ አረግሻለሁ። ግን እናንተ እቃማ ኑሯችሁ ወረቀት ተራ ወረቀት ኑሯችሁ። ልታዚዙ ምልም ልታደርጉ ትችላላችሁ። አንቺ ሚስኪን እህት ናት እና ማለት ነው ግን አላህ ይፈርዳል። ወላህ ይፈርዳል። ፍርድ ደግሞ አይጓደልም። ነገ፣ ዛሬ የተመካችሁበት የሰው ገንዘብ ሰብስባችሁ፣ ዛሬ ሀብታም ሆንኩበት የምትሉት፣ ይህን ያህል አለኝ የምትሉት፣ ግን ይሄ የምትኩራሩበት ገንዘብ ከየት እንደመጣ ነፍሳችሁ ያውቃል። ከየት እንደመጣ እንደው እውነት በሀቃችሁ በጉልበታችሁ ከሆነ ሰርታችሁ ያገኛችሁ ደሳዩ በጣም ደስ ይላል። አሉ ደግሞ በጉልበታቸው ሰርተው የሰውን ሀቅ የሚጸየፉ ስነ ስርዓት ያላችሁ ስርዓት ያላቸው ሰዎች አሉ፣ ግን ጥቂት ናቸው። አብዛኞቻቸው ግን ሴት እያስለቀሱ ነው የሚከብሩት። በቃ የሆነ ገንዘቡ አላቸው ለመባል አላቸው፣ አላቸው፣ ሀብታም ናቸው ለመባል ያተራምሳሉ። ግን ቤታቸው ባዶ ነው። ቤታቸው ባዶ ነው። ወይ ፍቅር የለውም፣ ወይ በትዳራቸው ደስተኛ አይሆንም። በህይወታቸው ሲጀመር የሰው ገንዘብ የሚበላ ሰው በህይወቱ ላይ ደስታ ነው አያገኝም። ማለት ነው የምላችሁ። በህይወታችሁ ላይ ደስተኛ ለመሆን ከፈልጋችሁ በላባችሁ ኑሩ። ሀቅን ያዙ። የሰው ሀቅ አትንኩ። ከሰው ሰው ናችሁ፣ ይቸግራችኋል። ሊሆን ሳለ አይቸግረኝም ማለት አልችልም። ይቸግረናል፣ ትበደራላችሁ። ከተበደራችሁ በኋላ ያንን ሰው አመስግናችሁ አመስግናችሁ መልሱ። ጥቅሙ ለራሳችሁ ነው። አመስግናችሁ ስትመልሱ ደግሞ ወይ ይሄ ሰውማ ጥሩ ሰው ነው ተብላችሁ ነገ ደግሞ ብድር ብትጠይቁ ይቸግሯችሁ አትነፈጉም አትከለከሉም። የሳውዲ አረቢያዋ ያሉ የቀንጅቦች ግን እንደዛ አደለም፣ እንደዛ አደለም። በገዛ ገንዘባችሁ ነው ጥም ቁርቅሳችሁን የሚያወጧችሁ። ስንት አለ ስንት አለ በየቤቱ ማለት ነው በየቤቱ እና አሁን ይቺ ልጅ እንደዚህ የምትሆነው በቁብ ምክንያት ነው በቁብ ምክንያት ሀያ ሺ ሪያል የተበላችሁ ታውቃለሁ። በቁም ምክንያት ማለት ነው። ሀያ ሺ ሪያል የተበላቸው ግን ዝም ብላ ዋጥ አርቀው ትታው እየኖረች ተተዳሯ ተፋርሳ ስንት ነገር አለ ስንት በደል ስንት ዙልም አለ ሰውድ አረቢያ ላይ ወላ ስንት አለ። ያ ምንድን ነው? እኛው በእኛው ይ አረቦቹ ወርቆች ናቸው እኮ አረቦች ወላሂ ወርቆች ናቸው። እኔ እንዲሁ ከሀበሻ ጋር ከባድ ነው ወላሂ አሁን እቺ የቲም አሳዳጊ ናት። ባሏ ሞቶባታል። ቁብ ገብታ ነው እንደዚህ አሳሯን የምታየው። በገዛ ገንዘባችሁ ሰውን ስለምኑ ፍጡር ስለምኑ፣ በጣም ነው የሚያሳለው ወላሂ። በገዛ ገንዘባችሁ እንደዚህ ሰውን ስለምኑ፣ በጣም ነው የሚያማው ከምንም በላይ ማለት ነው። ደግሞ ቸግሯችሁ፣ በጣም ተቸግራችሁ ያንን የገዛ የራሳችሁን ገንዘብ በችግራችሁ ሰዓት ሳታገኙ ስትቀሩ ያማችኋል ያማችኋል። በገዛ ገንዘባችሁ ጠላት ስታፈሩ ያማችኋል። እንደው ብቻ ለኩል ያህል ልብ ይስጠን ለሁላችንም ማለት ነው ልብ ይስጠን። እንደው አላህ ያስተካክለን ሁላችንም፣ ሁላችንም ስህተት ውስጥ ያለ ነው እና ደግሞ አላህ ይፈርዳል። እንደዚህ እያጭበረበራችሁ የምትኖሩ ሰዎች ተጠንቀቁ፣ ወላሂ ተጠንቀቁ። ዛሬ ዱንያ ላይ ሀብታምን ምን ምንም ልትሆኑ ትችላላችሁ። ነገ ደግሞ አንዱን በሽታ ይጭንባችሁና አላህ ስብን የግር እሳት ሆኖባችሁ ትቀመጣላችሁ ማለት ነው። አይቸግረውም። ካንሰር አለ፣ ኩላሊት አለ፣ ስንት ስንት ነገር አለ። አሁን ባካችሁ ስንት ስንት ነገር አለ። እና ለኩሊያልን ያህልን ከእንደዛ አይነት ግፍ ተጠንቀቁ። እህቶቻችን አትበድሏቸው፣ ጥሩ አይደለም። በቤት ኪራይ በምን የአረብ ግድግዳ ነው በነፃ ለምንኖርበት ደግሞ እና ለማንኛውም ላይክሸር ሰብስክራይብ አድርጉ። ልጅቷን ማለ ሀቋን ያስመልስላት።